ሀኒቾ ትክዝ ብላ ቆማ ነበር እና ከዛ በኋላ ሰላም ትመጣለች። ሰላም ትመጣና ምን ትላታለች እንዲነሽ ሀኒቾ ትላታለይ ከዛም ሀናም ሰላም ነሽ፣ ሰላምዬ መጣሽ እንደ ስትላት አዎ መጣሁኝ። ቁርስ እየደረሰ ነው ስትላት አዎ እየደረሰ ነው። ራበሽ እንዴ ትላታለች። ከዛም ሰላምም አይ አራበኝም፣ አንቺን ፈልጌ ነው የመጣሁትኝ አለቻት። ለምን፣ ምን ሆነሽ ስትላት አይ ማለት ይህን ሰሞን አንቺ ያስጨነቀሽን ነገር እኮ አልነገርሽኝም ብትነግሪ ብዬ ነው የመጣሁት ስትላት፣ ሀናም ሰላምዬ አንቺ እኮ ዝም ብለሽ ነው የምታስቢው እኔ ምንም አልሆንኩም ስትል፣ ሰላምም ቆይ ግን እኔ ለጓደኝነት የሚበቃ ሰው አይደለሁም ማለት ነው ትላታለች። ሀንቾም አረ እንደዛ ማለት አይደለም ትልና ከዛም ሰላም፣ እኔ ለጓደኝነት የምበቃ ሰው ስላልሆንኩ ነው እንጂ ለጓደኝነት የምበቃ ሰውማ ብሆን ሰሞኑን የተፈጠረውን ነገር ትነግሬ ነበር ትላታለች። ከዛ ሀኒችም፣ ሰላምዬ፣ እኔ ራሴ እኮ ምን እንዴት ተፈጠረ አላወቅኩምና ነው ስትል፣ ሰላምም እንዴ ምን ሆነሻል? ምን እየሆንሽ ነው? እንዴት ነው የተፈጠረውን ነገር የማታውቂው? ትላታለች። ከዛ ሰላም ቆይሃና ምን እየሆንሽ ነው? ትላታለች። እኔ እንጃ ሰላምዬ ብቻ ህይወቴ ውስጥ የሆነ ሰላም ያልሆነ ነገር እየተፈጠረ እንደሆነ ይሰማኛል ስትል ከዛም ሰላም ከዛም ሀኒቾም በጣም የተጨነቀችበት እንዳለ ስትነግራት፣ ሰላምም እንዴ ሀንዬ ምን ሆነች ነው ልታለቅሽ ነው እንዴ ስትላት፣ እንጀ በቃ እኔ ምን ላድርግሽ ትላለች፣ ለማልቀስ እየሞከረች ከዛም ሰላምም ወይ ሀናዬ በማርያም እንዳታለቅሺ ስትላት ሀኒቾም ሰላም እዬ ከማልቀስ ውጭ እኮ ሌላ ነገር አጣሁለት በማለት ለሰላም ስትነግራት፣ ከዛም ሰላምም ሰላም እንትላታለች። ቆይ ሀኒቾ አባትሽ በጣም ማመማቸው እንዴ ስትል፣ ሀናም የእሱን ህመምማ ለምጀው የለም ትላታለች። ይሄንን ስትላት እና ታዲያ ቆይ ምንድን ነው ትላለች ሰላም። ሰላም ሰላም ምንድን ነው? የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ሰላም የሃንቾ መጨናነቅ በጣም ግራ አስገብቷታል። ግራ ስለገባት ቆይመት ምን ሆነሽ ነው ወይስ የሆነ ፍቅር ምናምን ትላታለች። ሀንቾም ብቻ አላውቅም ሰላምዬ፣ ዝም ብለሽ ጸሎት አድርግልኝ ትላለች። ሰላምም ሀንቾ፣ አንቺ ደግሞ እንደዚህ አይነት ነገር የምታሰብበት ጊዜ ላይ አይደለሽም ስትላት ሀንችም ግራ ስለገባት ብቻ ዝም ብለሽ ጸሎት አድርግልኝ በማለት ትላታለይ። እናም ሰላም ሀንችውን እቅፍት አድርጋትና ወይ ሀንዬ፣ በማርያም እያልኩሽ በቃ በእናትሽ ተረጋጊ ትላታለች። ልጁ መንገድ ዳር ቁጭ ብሎ ነበረና ባዩሽ ትመጣለች። እኔ የምልሽ ቆይማ ማን ነው ይሄንን ተቀመጥበት ከዚህ እንዳትነሳ ብሎ ያለ ትለዋለች ከዛም ልጁም እናቴ ታዲያ የት ልሂድ ሲላት ምን አለ ትንሽ ብትንቀሳቀስ እዚህ ድንጋይ ላይ ከመቀመጥህ ብዛት እኮ ሰው ራሱ ድንጋይ ነው ብሎ ይቀመጥብሃል ትለዋለች ባዩሽ ልጁን ከዛም ይህን ስትለው ልጁ ብድግ ይልና ከተቀመጠበት ለነገሩ አንቺን እየጠበኩሽ ነበር እዚህ ቁጭ ያልኩት ይላታል ባዩሽን ባዩሽም ቀና ብላ ቆይ እኔ ደግሞ ለምንድን ነው የምትጠብቀኝ? ስትለው አይ ጧት በመኪና ስትሄጂ መኪና ውስጥ አይችሻለሁ እና ምናልባች ገንዘብ ተቀብለሽ ከሆነ ብዬ ነው ይላታል። ባዩሽም ይሄንን ስላት ደነገጠች እና ቆይ እኔ ምከፍልህ እኔን እንድትከታተለኝ ነው እንዴ? ትለዋለች። እንድትከታተልሽ ባይሆንም ልጁ ያስጨነቀኝ ስለሆነ ግዴታ መከታተል ነበረብኝ ይላታል። ከዛ የቱ ልጅ? ትላለች ባዩሽ ልጁም። ስራውን የሰራው ልጅ ነዋ በማለት ሲነግራት ባዩሽም እ እሱንማ ነገርከኝ አይደል እንዴ ትላለች። ከዛ ባዩሽም እና ታዲያ ምን አዲስ ነገር ተገኝቶ ነው ስትለው ልጁ አይገርምሽም ዛሬ ራሱ ደውሎ ነበር ይላታል። ባዩሽም ቆይማ ምን እያለ ነው የሚያስጨነቀ ስትለው ልጁም ገንዘቡን ብሎ ነዋ ለምን ይደውልልኛል? ሲላት ባዩሽ ቆይ እሱ ግን የሰጠነውን ገንዘብ ጨርሶት ነው እንዴ ትላለች። ከዛም ልጁ ስለ ብሩ ቢጨርሰውም ባይጨርሰውም እኛ ምን አገባን? እኛ ግን ቃል የገባንለትን ነገር መስጠት አለብን ይላታል። ከዛም ባዩሽ ይህን ስትሰማ፣ ከዛ ባዩሽ ምን እያልክ ነው ልቤን ዝቅ የምታደርገው እሺ አልኩህ አይደል እንዴ ትለዋለች። ከዛ ልጁም እሺ መቼ ልበለው ብሎ ይጠይቃታል። ባዩሽም ያሴረችው ሴራ ስላለ እርግብ እናቷን ብር እንድትጠይቅ ስላለች ያንን አመቻይታ ነው እና ከሰሞኑ እንሰጠዋለን፣ እርግብ ከዚህ ሰሞን ብር መቀበሉ አይቀርም በማለት ስትነግረው፣ ስለዚህ እንሰጠዋለን፣ አንተ አትጨናነቅ በማለት ለልጁ ተነግረዋለ ይባዩሽ። ከዛም ልጁ ይህንን ስትለው፣ እሱም እንደሱ ቢሆን ይሻላል፣ ካለበለዛ ልጁ የሆነ ወፈፌ ነው፣ ጉድ ላያደርገን ይችላል ይላታል። ከዛ ባዩሽም እንዴ አንተ ምን ያስፈራሃል፣ ይህን ያህል በቁባቃ ነህ እንዴ ትለዋለች። እሱም እኔ የፈራሁት ለእኔ ሳይሆን ይላታል። ባዩሽም እናተ ለለማን ነው የፈራኸው ስትለው፣ ላንቺ ነዋ፣ ላንቺ ነው የፈራሁልሽ ይላታል። ከዛ ባዩሽም ይህን ስትሰማ ሳቅ ትልና እንዴ እኔን ይታቀኛል ትላለች። ልጁ አንቺን ባያቅሽ፣ ሀናና የሀናን አባት በደንብ ያውቃቸዋል ያወቀውን ቢናገር ምን ሊፈጠር እንደሚችል ጠንቅቆ ማሰብ አይከፋም። ጠንቅቆ ማወቅ አለብሽ ይላታል። ከዛም ይህን ስትሰማ ባዩሽ እሱ ችግር የለውም፣ ለማንኛውም ዛሬ ወይም ነገ እንሰጠዋለን ትለዋለች። ከዛም ልጁ እሺ በቃ ሰርግሽን እጠብቃለሁ በማለት እሺ፣ ቻው ትለውና ይለያያሉ። ናሂ መንገድ ዳር ቁጭ ብሎ ነበር እና አሁንም ባዩሽ ትሄዳለች ከዛም ናሂ እንዴት ነ ሰላም ነ ስትለው እንዴት ነሽ ወይዘሮ ባዩሽ ሰላም ነሽ ወይ ይላታል ከዛ ባዩሽም እንዴ ስራ የለም እንዴ ምን ሆኖ ነው ቁጭ አልከው ስትለው ልጁም ምን ስራ ይኖራል ብለሽ ነው ስራ ከየት ይመጣል ብለሽ ነው ወይዘሮ ባዩሽ ይላታል ባዩሽም እኔ እኮ ሰሞኑን ስፈልግህ ነበረ በማለት ስትነግረው ይህን ስትለው ከመቀመጫው ይነሳና፣ ምነው ወይዘሮ ባዩሽ በሰላም ነው የፈለግሽ ይላታል። አዎ በሰላም ነበረ ትለዋለች። ያው ምን ሰሞኑን እኮ ትንሽ ቆንጥጥ ተደርጌ ነበር ሲላት፣ ባዩሽም ቀና ብላ ታየውና ቆንጥጥ ተደርጌ ማለት ትለዋለች። ልጁም አይ ትንሽ ያዛርገው ኮርኮም አድርገው የነበር ሲላት፣ ምን ስትሰራ ተይዘህ ነው ያንተ ነገር መቼም ትለዋለች። ከዛ ልጁም አይ በግሩብ ስንሰራ የሆነ ጸብ ተፈጥሮ ለዛ ነው ይላታል። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። እንዲሁም ሀሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሰላማችሁ ይብዛ። ባይ ባይ።